በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም። ሰኔ አስራ ሰባት በዝች ቀን ታላቁ አባት አባ ለጽዮን አረፈ። ይህም አባት ከበሆነሳ አገር ነበር። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጠላታል ነፍሱን ስለ እኔ ጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል። የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕይወት ንጉሥን ቃል ሰማ። ወዳውኑ ልቡ ስለ እግዚአብሔር ፍቅርና ስለዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንንም ተቀብሎ እስውሃት ወደሚባል ገዳም ሄደ። በጾም፣ በጸሎት፣ በስግደት ታላቅ ተጋድሎ ያለማቋረጥ ይጋደል ጀመረ። ሰባት ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሂዶ አባ ኤስድሮስም በልብሱና በአስኬማ ላይ አርባ ቀኖች ጸለየ። ከዚያ በኋላ ልብሱንና አስኬማውን አለበሰው። በገድል መጠመድንም ጨመረ። ከዚያ በኋላ በመምህሩ ፍቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙ መነኩሳትንም ይጎበኟቸው ዘንድ በአንዲት ዕለት ወደዚያ ገዳም ሄደ። አበ እምኔቱንም ታሞ ለሞት ደርሶ አገኘው። መነኩሳቱም በዙሪያው ሆነው ያለቅሱ ነበር። አባ ለቲጾንም የሰይጣን ሰራዊት ከበውት ደስ ሲላቸው አያቸው። አባ ለ ለትጾንም አባት ሆይ በአንተ ላይ የሆነ ምንድን ነው? ብሎ አበምኔቱን ጠየቀው። እርሱም ምንኩስና መነኩሳቱን ከአጠገቡ እንዲርቁ አዘዛቸው። ከዚያ በኋላ ያደረገውን በደሉ ሊነግራቸው ጀመረ። እንዲህም አለው። ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለውና እና አባቴ ሆይ በጸሎተ አትርሳኝ። እኔ ቅስርና ልሾም ፈልጌ ባለሾሙኝ ጊዜ ወደ ሌላ ሀገር ሄድኩኝ። ኢጶስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ እርሱም ይሞታል። ከእናቴም ጋር አስራ አስር ጊዜ ተኝቼ አለው። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራዬ አጠጥቼ ሕፃኑን በሆዷ ውስጥ ገደልኩት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ስራ ምንም ምንም የሰራሁት የለም። ነገር ግን በጸሎት አትርሳኝ። ከዚያ ከኃላፊው ዓለም መውጫዬ ደርሷልና ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋነን ሲቀበሏት በየራሱ በሆነ ስቃይ ሲያሰቃያት አባ ለትጾን አያት። አባ ለትጾንም ለቅሶውን አለቀሰ። አባ ለትጾን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ። አባ ለትጾንም ስለዚህ ኃጢያን ሰው ነፍስ ክብር ይገባውና ጌታችንን እየለመነ አምስት ጊዜ እስኪሞት ሰውነቱን ሊያሰቃያት ጀመር። የመላእክት አለቃ ቅዱስ ሚካኤልን መጥቶ አስነሳውና እንዲህ አለው። ስለዚህ ኃጢአተኛ ነፍስ ነፍስህን አትግደል፣ ምህረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ለትዮጾንም ግን መሐሪ ቅርባይ ወደሆነ እግዚአብሔር ስለዚህ ኃጢአተኛ እየለመነ ራሱን ማሰቃየቱን አልተውም። ከዚያ በኋላ ራሱን በባህር አስጥሞ ሞተ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይገባውና ጌታችን ኢየሱስ ክርስቶስ ወርዶ በባህር ዳር ተቀመጠ። ከባህርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይገባውና በጌታችን ፊት አቆመው። ጌታችንም የመረጠው ውህ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምዕረት ስለማይገባው ስለዚያ አፅያተኛ ብዙ ጊዜ ነፍስህን ለምን ትገላለህ? አለው አባ ለትጾንም እንዲህ ብሎ መለሰ፣ መሐሪና ይቅር ባይ ጌታዬ ፈጣሪ ሆይ ያን አፅያተኛ ትምረው ዘንድ እለምንሃለሁ፣ ያለዛ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት። ከዚያ በኋላ ጌታችን የዚያን ኃጢያን ነፍስ ያመጣ ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይቺ ነፍስ አፈር ትሁን እንጂ ለስቃይ ወይም ለህይወት አትሁን አለ። አባ ለትዞንም ስለ ይቅርታውና ቸርነቱ ገናናነት መድኃኒታችንን ፈጽሞ አመሰገነ። ከዚያ በኋላ ጌታችን አባ ለትዞንን የመረጠው፣ ለትዞን ሆይ በእውነት እነግርሃለሁ። መታሰቢያን ለሚያደርግ ሁሉ በስምህ መባ ለሚያስገባ ወይም የተራበ ለሚያበላ ለተጠማ የሚያጠጣ የተራቆተ ለሚያለብስ ወይም ገድልህን ለሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንንም ይህንን ብሎ ወደ ሰማይ አረገ። ቅዱስ አባ ለቲኦንም እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርንም አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጾለት ይማረን። በረከቱ ከእኛ ጋር ትኑር ለዘላለሙ አሚን! በዝች ዕለት ፍጹም መናኔ የሆነ የምጻተኛ ባህታዊ ጸላሞን የእረፍቱ መታሰቢያ ነው። እሱም ከተጋድሎ የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገርና ከቶ ሳይስቅ ለረጅሙና ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርን፣ ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እሱ ግን ፈገግ እንኳ አይልም፣ ነገር ግን የሚተክስ ነበር። ክብር ይገባውና ልቡ በጌታችን ኢየሱስ ክርስቶስ ፍቅር የተመሰጠ ነበረ። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ሰለሞን የእጅ ስራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አስተው ልቡንም መሰጠው እንጂ ያውቀ ዘንድ አልወደደም። ከሰባት ቀኖችም ፍጻሜ በኋላ አባ ሰላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ፣ ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውምና፣ ነገር ግን ሰይጣንን ከእርሱ አርቆ አሳደደው። አረጋዊ አባ ሰላሞንም በእርሱ የሆነውን ባወቀ ጊዜ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑም ሰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሊሰሩ አይችሉም። ነገር ግን ተነስተህ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስሙ ለተጽዮን የሚባል ሽማግሌ ጻድቅ ሰው ታገኛለህ እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረገውን ሁሉ ሰይጣንም አንዲት እንዴት እንዳሳተህ ንገረው። እርሱ ኃጢአትህ እስኪሰረይ ስለ አንተ ይጸልያልና የሚል ቃልን ሰማ። ወዳውንም ብፁ አባ ሰላሞን ተነስቶ ከእጅ ስራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊትን መዝሙር እስከ ፍጻሜው ዳግመኛ ስልሳ ሶስተኛውን መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባ ለተጾን አደረሰው። አባ ለተጾንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም አወጣው። ከጸለዩም በኋላ ተቀምጠው አባ ሰላሞንም የመረረ ለቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣንም እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ስራዬን ልሸት በግብጽ ከገበያዬ መንገድ ስጓዝ ሰይጣን መጥቶ ልቤን አዘናጋት። መድኃኒት የሚሆነውን የጌታዬን ኢየሱስንም ስም እጠራ ዘንድ አልተወኝም። ዳግመኛ እንደ ንጉሥ ከተማ የታነጸች ውሃዎች እና ተክሎች መልካሞች ዛፎችም ያሏት ከተማ አሳየኝ። የእጅ ሥራዬንም ልሸጥ ሳስብ ኋላ ብዙ ገንዘብ ትቶለት ሙቶ በምታዝን ሴት አምሳያ ታየኝ። የእጅ ስራህን እኔ ገዛ አለው ብላኝ ወደ ቤቷ አድራሻ አስገባችኝ። እንቅቦችንም ከላይዋ ውርዳ አኖረች፣ እግሮችንም አጠበች። ባሮችንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋርም እበላ ዘንድ ብዙ ማለደችኝ። በርተን ጠጥተንም ሰከረን ስንጫወት ባሮች ሁሉ ወጥተው ሁለታችን ብቻችንን ቀርተን፣ ያን ጊዜ ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መላእክቶችንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩ። ከዚያ በኋላ በነቃው ጊዜ ብመለከት ምንም ነገር አላገኘሁም። ሴትም፣ ማዕድም፣ ቤትም፣ አትክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘው። እንዳልበላ እና እንዳልጠጣ ሆነውኝ እጅግም አለቀስኩ። ሰይጣንንም በሩቁ ቆሞ ምጻተኛ ጾሎሞን ሆይ ወዮልህ። እንደዋፍ ዋፍ ላጠምድህ በአንተ ላይ በርትቻለሁ እያለ ሲዘብትብኝ አየው። ነገሩንም ሰምቼ በመስቀል ምልክት በላይዋ ማተብኩ ከእኔም ሸሸ። አሁንም አባቴ ለተጾን ሆይ በደሌን ይቅር ለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኛለሁ። ቅዱስ አባ ለተጾንም አይዞህ፣ እግዚአብሔር ኃጢአትን ይቅር እንደሚል አምናለሁ ብሎ መለሰለት። ከዚያ በኋላ ተነስቶ ሶስት መዓልትና ሶስት ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ። የታመናችሁ አገልጋዮቼ አትፍሩ። ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታም። ሰላሞንም የሰራውን ኃጢአት በራሱ በሰይጣን ላይ ያደረገው። የጸላሞንን ኃጢአት ብቻ አይደለም ነገር ግን የሚፈትናቸው ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ ይመልሳሉ። ከዚያ በኋላ አባ ጸላሞን ከአባ ለተጾን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ ተጋድሎውንም ፈጽሞ በሰላም አረፈ እግዚአብሔር ምስጋና ይሁን እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ዳግመኛም በዝች ቀን የመደራው የብፁሕ አባ ገረማ መታሰቢያ ሆነ። የዚያም ቅዱስ አባት የሮም ንጉሥ ነበር። ስሙ መሰፈንያኖ ይባል ይባላል የነገስት እናቱ ስምም ሰፈነግያ ነው። እርሷም መኮነን ስለሆነች በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚያ በኋላ ይህን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜ የቤተ ክርስቲያን ትምህርት አስተምረው ዲቁና አሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ አንግሰው እየፈረደና በቅን እየገዛ ሰባት ዓመት ኖረ። በዋሻ የሚኖረው አባ ጸን ጴንጤሊዮንም በሰማ ጊዜ እንዲ ብሎ ወደ እርሱ ላከ። ልጄ ይሳቆይ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው፣ አንተ ግን ክብር ይገባውና የክርስቶስ የማያልፍ መንግስት ትሻ ዘንድ ወደ እኔ ና። አባ ገረማም መልእክቱ ደርሶት በሰማ ጊዜ መንግስቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜ ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆነ ክንፎቹ ተሸክሞ የአስር ወር የሚሆነውን መንገድ በሶስት ሰዓት አደረሰው። በአባ ጴንጤላዊም ደጅ አቆመው። ይህም በኢትዮጵያ ንጉስ በእለ አሜድ ዘመን ነበር። አባ ጴንጤላዊም ቅዱስ ይሳቀን ባየ ጊዜ ደስ ብሎት አቅፎ ሳመው። ወደ በዓቱም አስገብቶ የምንኩስና ልብስን አለበሰው። ይሳቅም በጾም በጸሎት በስግደት ተጠምዶ ቆዳው ከእጽሙ እስከሚጣበቅ ሲጋደል ኖረ። ከዚያም በኋላ መደራ ወደ ተባለ ቦታ ሄደ። በዚያም ድንቅና ታምር እያደረገ በሽተኞችን በመፈወስ አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ዘራ። በሰርክም አዝመራውን ሰብስቦ አስገባ። ከእርሱ መስዋዕት አሳረገ። በማግስቱ በግራር ዛፍ ላይ በሮቹን አውጥቶ የስንዴውን ነዶ አበራየ። ሰባ ሰባትም የእንቅብ መስፈሪያም ሆነ። ሁለተኛም የወይን አረግ በዓለት ላይ ተከለ። ወዲያውም በቀለች አበበችና ፈራች። በእርሷም መስዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ተቃረበ። በቦታውም እንዲቆም አዘዘው። ፀሐፊቱም እስኪጨርስ ቆመ። ምራቁም ትፍ ባለበት ጊዜ እስከ ዛሬ ለበሽተኛ ፈውስ ሆኖ ይኖራል። ከእጁ ብዕር በወደቀ ጊዜ ወዳው በቀለ አቆጥቁጦ አደገ። በአንዲት ዕለትም ሰዎች ወደ አባ ጴንጥላዊ መተው ቀሲስ ይሳቅ እኮ ከኋላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጴንጤሎናዊውም ወደ እርሱ ሂዶ ልጀ ይሳቅ ሆይ ምሥጢር ስላለኝ ከአጠገባችን ሰዎችን አግልል አለው። ይሳቅም ሰዎችን ተውና እንጨቶችና ድንጋዮችም ይገለሉ አለ። ወዲያውም እንጨቶችና ድንጋዮች አንድ ምዕራፍ ያህል ሸሹ። አባ ጰንጠሌዎንም ልጄ ይስሐቅ ገረምከኝ አለ። ስለዚያም ከዚያን ጊዜ ጀምሮ ገረማ ተባለ። መልካም ተጋድሎና የቀና አገልግ አካሄድንም በፈጸመ ጊዜ ክብር ይገባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙንም ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ እና ለሚያጽፍ፣ ለሚያነበውና ለሚናገረው ስማቸውን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ፣ የተጠማውን ላጠጣ እኔ የሕይወት እንጀራን እመግበዋለሁ የድህነት ጽዋንም አጠጣዋለሁ አለ። በቤተ ክርስቲያንም በማህሌት ያመሰገነውና የጸለየውን እኔ የመላእክት ምስጋና አሰማዋለሁ የተራቆተውን ለሚያለብስ የብልህ እንጀራ ያልሰራው የብርሃን መግምጃ አለብሰዋለሁ። ነፍሱም ከስጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትንም በዙሪያው አቆማቸዋለሁ። በስምህ ቤተ ክርስቲያን ለሰራ በሰማያት አርባ ሰባት የብርሃን ቦታዎችን እኔ ሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውንም እኔ በመንግስት የቀበለዋለሁ። ቦታህን የሚያከብረውንም እኔ በመንግስት ያከብረዋለሁ። ጥላቶች አጋንንት ረግጦ የሚገዛበትንም እሰጠዋለሁ። አባ ገረማም ይህንን ታላቅ ሀብት በቸርነት ብዛት የሰጠኸኝ አቤቱ ስምህ ይክበር ይመስገን። ግን ጌታዬ ሆይ መታሰቢያዬን ላደረገ ገድሌንም ለጻፈ እስከ ስንት ትውልድ ትምርልኛለህ? መድኃኒታችንም እስከ አስራ ሁለት ትውልድ እምርልሃለው አለው። አባ ገረማ መድኃኒታችን ልጆቼ ባይኖሩትስ ምን ታደርጋለህ አለው። መድኃኒታችንም አስራ ሁለት እጽፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላ እንደማያገኝ ታላቅ የምስራች ነግርሃለሁ አለው። ይህንንም ተናግሮ ሰላምታም ሰጥቶት በታላቅ ክብር ወደ ሰማይ አረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘ። ወዲያውም በብርሃን ሰረገላ ተነጥቆ ብሔረ ሕያዋን ገባ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዚህች ዕለት የሰማዕታት የነአኮራን የበርተሎሜዎስ የእስክንድርያ የለ እስ የእለስከንድሮስ የዮሴፍና የጻድቂት ዋርሴማ መታሰቢያቸው ነው። እግዚአብሔር በጾላታቸው ይማረን ለዘላለሙ አሚን።